ሰበር ዜና ያበጠው ፈነዳ። ሩሲያም ዓለም አይቶትም ሰምቶትም አያውቅም ያለችውን ጅምላ ጨራሽ ኒውክሌር አረር ተሸካሚውን መሳሪያዋን መዟለች። አሁን የሩሲያው ፕሬዝዳንት ቭላድሚር ፑቲን ህልውናችን ሲሉ በቅርቡ ሩሲያን የተቀላቀሉትን የዩክሬን ግዛቶችን ጨምሮ ህልውናችንን የሚፈታተን ነገር ከገጠመን አትጠራጠሩ፣ በእጃችን ያለ ማንኛውንም መሳሪያ ሁሉ ተጠቅመን ጠላቶቻችንን እናፈራርሳለን ብለው ነበር። ፍጹም አትጠራጠሩ ሲሉ በተደጋጋሚ ያስጠነቀቁት ፑቲን ዓለም አይቶትም ሰምቶትም የማያውቀውን ከኒኩሌርም በላይ እጅግ የፈጠነ መሳሪያ ታጥቀናል፣ እሱንም እንተኩሳለን ብለው ነበረ። የፑቲን ቀኝ እጅ የአገሪቱ የደህንነት ምክትል ኃላፊ ዲሚትሪ ሜድቬዴቭም ከእንግዲህ ለሚተነኩሰን ሁሉ አውሮፓና የአሜሪካ ከተሞችን ባይፐርሶኒክ ሚሳይል እናደባያለን አሉ። ሜድቬዴቭ በዚያው አሜሪካንን ቆለለጨ እያሉ፣ ይህ አራዳ ዳይሊ ነው። ፕሬዝዳንት ትራምፕ ጦራቸው ለከባዱ የሚሳይል ጥቃት እንዲዘጋጅ ትእዛዝ ሰጡም። አሜሪካን ምን አይነት ጦርነት ውስጥ ልትገባ እንደሆነ አልታወቀም ያለው ዘገባው ፕሬዚደንት ዶናልድ ትራምፕ በ ስልሳ ቀናት ውስጥ የእስራኤል ግኝት እያይረንዶም አየር መቃወሚያ በገፍ እንዲመረት ማዘዛቸውን ዋይት ሀውስ አስታውቋል። በሌላ ዜና የዓለም መጥፊያ የሚቆጥረው ማሽን ዓለም በቅርቡ እንደምትጠፋ አሳውቆ ዓለም ብርክ ይዞታል። ከሩሲያ በተሰማ አስገራሚ ዜና ደግሞ ፕሬዚደንት ፑቲን ከዩክሬን ጋር በሚደረግ ድርድር ላይ ዘለንስኪን ዩክሬንን ወክሎ መደራደር አይችልም የሚል ጉዳይ አሰምተው ነገሩን ሁሉ ውሃ ከልሰውበታል። የዘለንስኪን የሥልጣን ዘመን ያበቃው ግንቦት 1 2024 ነው። ስለዚህ ይህ ሰው ዩክሬንን ወክሎ መደራደር አይችልም የሚል መዓት ነው ያሰሙት። ከዩክሬን ጋር መደራደር ካስፈለገ ዝግጁ ነን፣ ነገር ግን ዘለንስኪን በድርድሩ ላይ የመሳተፍ መብት የለውም። ይህንን ጉዳይ ያሰሙት ፕሬዝደንት ቭላድሚር ፑቲን ናቸው። ለጋዜጠኞች እንዳሉት ከዩክሬን ጋር መነጋገር ይቻላል፣ ነገር ግን የስልጣን ዘመኑ ካበቃው ከዘለንስኪን ጋር አይደለም። ምክንያቱም እሱ ህጋዊ የዩክሬን መሪ ስላልሆነ ነው ማለታቸውን አላረቢያ እንግሊዘኛው ክፍል ዘግቧል። እንደ ፕሬዝደንት ፑቲን ገለጻ ከሆነ ፕሬዚደንት ዘለንስኪን በዩክሬን ህዝብ ተመርጦ የሚመራበት የጊዜ ገደብ እያበቃው በ2024 አጋማሽ ነው። ዩክሬን ሌላ ምርጫ ተደርጎ አዲሱ መሪ እስካልታወቀ ድረስ ሩሲያ መደራደር ካለባት የምትደራደረው የዩክሬን ፓርላማ መሪዎች ጋር ወይም ፓርላማው ከሚሰይመው ሌላ ተደራዳሪ ጋር ብቻ ነው የሚል ጉድ ተሰምቷል። እሱ በድርድሩ ላይ ለመሳተፍ ከፈለገ ሰዎችን በድርድሩ ላይ እንዲሳተፉ እመድ ባለሁ ያሉት ፕሬዝደንት ፑቲን ዘለንስኪን የፕሬዝዳንታዊ ስልጣኑን በማርሻል ህግ ጊዜ ስላበቃ ህጋዊ ያልሆነ ነው በማለት ተናግረዋል።